እሺ አሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ ቤተሰብ እንዴ ናችሁ? ደህና ናችሁ? ከኔ ጋር አለሁላችሁ። አልሀምድሊላሂ ነው። ለገባ ገባ በሉ እንወያይ ማለት ነው። ምን እንወያይ? ምን መሰላችሁ? እህ እስኪ አውጥቶኛል። እንዴ አለሁ በምንድን ታምኔ እና ያስገባህኛል ታየ የስራህን ይስጥልና እና ምቶል ገባ ገባ በሉ። ማን ነው ወያይ ማለት ነው። አረብ ቤት ማለት ነው እያመመን እየሰራን፣ እየደከመን እየሰራን። ሲቸግረን አንድ ብር ስጡን ስንላቸው የማያበድሩን፣ ስንታመም ሐኪም ቤት ውሰዱን ስንላቸው የማይወስዱን ቤት ግን አራት አምስት ዓመት ስድስት ዓመት እየሰራን ነገር ግን እነሱ ጋር ስንቀመጥ ተሳቀን የምንሰራው ለምንድን ነው? እኛ ለእነሱ ውድ ነን እኮ ግን ዋጋችንን አናቅም። ዋጋችንን ደግሞ ራሳችንን የምናረግ ሰው ማለት ነው። ዋጋችንን ራሳችን እዩ አንድ ሰራተኛ እቤት ስትሰራ ዋጋ የላትም አያከብሯትም። ነገር ግን ስትሄድ ማለት ነው ስትሄድ ያለ እሷ አንድ ቀን መዋል አይችሉም። አለ ሰራተኛ አንድ ቀን ቤታቸው ውስጥ መዋል አይችሉም። ጨርቃቸውን ሊቀዱ ነው የሚደርሱ ጨርቃቸውን ሊቀዱ ማለት ነው። ታውቃላችሁ ያለኛ ምንም እንዳልሆኑ። ነገር ግን እኛ በራሳችን ጊዜ ዋጋችንን እናረግሳለን። እንዲገለምጡን እድል እንሰጣቸዋለን። እንዲሰድቡን እድል እንሰጣቸዋለን። እንዲያመናጭቁን እድል እንሰጣቸዋለን። ተሳቀን እንቀመጣለን። ተሳቀ አራት አምስት ስድስት ዓመት አንድ ቤት እንሰራለን። ሶስት ዓመት ቋንቋ እንችላለን፣ ሞያ እንችላለን፣ ጽዳት እንችላለን፣ ምግብ መስራት እንችላለን። እነሱን የፈለጉትን አስተናግደን እንውላለን ማለት ነው። አስተናግደን እንደ ልባቸው አዘውን እንደ ፈለጉ አዘውን፣ አሽከርክረውን ማለት ነው። አሽከርክረውን፣ አዘውን። ነገር ግን እኛ ዙረን ራሳችንን እያሳቀቅን፣ ራሳችንን እያሸማቀቅን እንኖራለን እነሱ ጋር ስንኖር ማለት ነው፣ ዋጋችንን አርክሰን። ለምን እንደዚህ እናደርጋለን? ሲቸግራችሁ የማያበድሯችሁ ከሆነ ስትታመሙ ሐኪም ቤት የማይወስዷችሁ እራሳችሁ ታማችሁ ታማችሁ የምትሽሩ ከሆነ እራሳችሁ በራሳችሁ ጊዜ ሐኪም ቤት ሂዳችሁ በራሳችሁ ብር ታክማችሁ በራሳችሁ ጊዜ አገግማችሁ መታችሁ ስራችሁን የምሰሩላቸው ከሆነ ለምንድነው የምትፈሯቸው? የምሬነ ነው ወላሂ ከኔ ጀምሮ ማለት ነው፣ ከእኔ ጀምሮ ዋጋችንን አናቅም። እነሱ ግን እኛን ያጡ ጊዜ ማለት ነው ወላሂ ለአዚም ቀኑ ጨለማ ነው የሚሆንባቸው። ካለኛ ቀኑ ጨለማ። እኔ እዚህ በምሰራበት ሰዎች ጋር ማለት ነው ብዙ ሰራተኞቻቸው ሲሄዱባቸው ሰራተኛ አምጪልኝ እያሉ እኔ የሚጠይቁኛል። ሰራተኛ እንደዚህ በጀማ ጭልን ነው ይኛል ሩካቸው ሾጥ ልትን ነው የምትደርሰው እኔ ሰራተኛ አምጥቼ እስክሰጣቸው ድረስ ነው። በራሳቸው ያመጡን ጊዜም ሆነ እኔም አምጣሁላቸው ማንኛውም ሰው ደግሞ ያምጣላቸው፣ እነዚያ ሰራተኞች ሁለት ወር ሶስት ወር የሆናቸው ጊዜ ቁም ስቅላቸው ነው የሚያሳቸው፣ በርበሻ ማለት ነው ስራ በማብዛት አመላቸው በማነጫነጭ ግን አይስተካከሉም። መልሰው ጸባያቸው ደህና አይሆኑም። አረቦቹ መልሰው ይጠግቡባቸዋል። ነገር ግን ካለኛ አይሆንላቸውም። እና እኔ ማለት የምፈልገው ምንድነው፣ ቤትስ ስንሰራ አረብ ምንም ነገር የኛን ወጪ የማይሸፍኑልን ለኛ ቦታ የሌላቸው ጉልበታችንን ብቻ የሚፈልጉ ከሆነ እኛ ለምንድን ነው እነሱ ቤት ተሳቀን የምንቀመጠው? ስራ እየቻልን ቋንቋ እየቻልን ሙያ ምግብ መስራት ሁሉ ነገር፣ ልጆቻቸውን አጥበን ልጆቻቸውን አበጥረን ንጽህናቸውን ጠብቀን የልጅ የምትይዙ ከሆናችሁ ደግሞ ማለት ነው፣ የልጅ የምትይዙ ከሆናችሁ ልጆቻቸውን አይናችሁ ግጥም ብሎ እስኪከፈት ድረስ እየተጨነቃችሁ ልጆቻቸውን እየያዛችሁ በዛ ላይ ለምንድን ነው የምንሳቀቀው? ዘና በሉ፣ በቃ ዘና ማለታችሁን ለነሱ እንዲያውቁላችሁ ሳይሆን ለራሳችሁ ውስጣችሁን ዘና አድርጉ። እናሰው እነሱ ውለታ አያውቁ ሰራተኛቸው ሲወጥባቸው፣ አሁን ለምን እንደዚህ ያላችሁ መሰላቸው። አሁን ዛሬ ማለት ነው ስልኬ ሊፈነዳ ነው አልኳችሁ። ስልኬ ሊፈነዳ ሰራተኛ አምጪልኝ፣ ጨንቋት ማለት ነው ሰራተኛ አምጪልኝ፣ ማታ ጀምራል። ልጆቿን ሰብስባ ይዛ መጣ። ሶስት ልጆቿን ሰብስባ ይዛ መጣ የስራ ቦታ የሴት ልጅ የጀማአና እኔ ስራ ቦታ ይዛ መጣ። አምጪልኝ ሰራተኛ፣ ደመወዝ ጨምራለሁ አምጪልኝ ሰራተኛ ሾጥ ልትላልባቸው፣ ሾጥ አያችሁ። እና ልጆችዬ እነሱ ለእናንተ ውለታ ምንም የማይውሉላችሁ ከሆነ ስራችሁን በአግባቡ እየሰራችሁ ከሆነ ቋንቋ እየቻላችሁ እነሱን ቀጥ አድርጋቸው ተሸክማችሁ ከነ ልጆቻቸው ከነ ምግባቸው ከነ ቤታቸው ጽህዳታቸው፣ ከነ ልብሳቸው ሁሉ ነገር አዘዛችሁ፣ ሸሰናችሁ ማለት ነው። እዚያ ግን ለምንድነው የምትሸማቀቁት?

እና አትፍላችሁ ነው። እራሳችሁን ዘና አድርጉ። አትሳቀቁላቸው። ውድ ናችሁ። ውድ ነን፣ ውድ ነን። እነሱ ጋር እያሉ ዋጋችንን ዝቅ ለማድረግ ቢሞክሩ ማለት ነው። ውስጣቸው ግን ያቃል። ውድ እንደሆነ ያቃልባቸው በደንብ ነው የሚያውቀው። እና ለእነሱ ወርቅ እንደሆን ማለት ነው። ከወርቅ በላይኛ ለእነሱ ዳይመንድ ነው። ዳይመንድ ቃላቱ። ስለዚህ የሚያሳፍር ስራ ካልሰራችሁ፣ ተደብቃችሁ እነሱን ለማሞኘት የሆነ ነገር ስታደርጉ እናንተን ክብራችሁን ዝቅ የሚያደርግ ነገር ካልሰራችሁ ማለት ነው አትፍሩ። ይህን ያንተን ክብር የሚነካ እናንተን ክብር ዝቅ የሚያደርግ ነገር ካላደረጋችሁ፣ የሆነ ነገር ስታደርጉ አይተዋችሁ የምታፍሩበትን ነገር ካላደረጋችሁ ማለት ነው። አትፍሯቸው። የሆነ ነገር ቸግሯችሁ አርጉልኝ ዝንት ብላችሁ ደግሞ ዜን እስክትሰጪ ድረስ ይሄን ነገር አርጊልኝ፣ ይህን ነገር ተባበሪልኝ፣ የአስራ አምስት ብር ካርድ ኢትዮጵያ፣ የምደውልበት ቤተሰብ ጋር የምደውልበት የሀምሳ ብር ካርድ ሙሉልኝ ብለሻቸው የማይሞሉልሽ ነው ነገር ግን ሁል ጊዜ ዋጋሽ ባልሆነ ደግሞ እየሰራሽ ቀጥ አድርገሽ ሻቸው፣ አትፍሬያቸው። ወላሂ ለአ ዝንትስ ዘና ፈታ ብለሽ ስሪ። ግን ዘና ፈታ ማለት ለእነሱ አታሳውቂም። ለቅሶሽን ነው የሚፈልጉት እነሱ ማለት ነው። እያዳሜ እና ሰራተኞች ደግሞ ማለት ነው። እኛ ደግሞ ስራ ፈተነ እረፍት ቤት የምንቀመጥ ማለት ነው በውጭም ሆነ በቢሮም ሆነ የምንሰራ በቢሮ ተሽጠንም ሆነ የሚታወቅ ሥራ፣ እናንተ የምታውቋት ያመጡላችሁ ወግጃ ለበት ወይ ቤት፣ እኔ የማቃቸው ሰዎች ቤት ስራ ካመጣሁላችሁ ለእናንተ እኔ አውቀዋለው ቤቱ እኔ የሴትዮቱን አውቃታለሁ ስራውን አውቀዋለሁ፣ እንደዚህ እንደዚህ ነው ብዬ ከነገርኳቸው ለምን ትፈራላቸው? የሚያስፈራው ትንሽ በማይታወቅ በደላላ የመጣ ስራ ነው እንጂ፣ የሚታወቅ ከሆነ ለምን ስራውን ታበላሻላቸው? ከሰዓት፣ ከጧት ነገ እያላቸው እነሱ ሰብር የላቸውም አይጠብቋቸውም። ስራ ፈታቸው ተቀመጣችሁ እግሮ ተቀመጣችሁ ከሆነ አትፍሩ ማለት ነው። ሄዳችሁ ታዩትና እኔ አሁን ሰራ